ሰላም ጤና ፍቅር በረከት ተመኝንላችሁ ወደ ቤተሰቦቻችን በያላችሁበት ያለም ዳርቻ ሁሉ እንደምንቆያችሁን በአዲስ መረጃ ተገናኝተናል የአዲስ መረጃ እጅግ በጣም አስፈሪ ሆኖ ነው እኔ ያገኘሁት ማለት ነው። በጃማይካ ከፍተኛ የሆነ ገዳይ አውሎ ነፋስ ሀሪኬን ተከስቷል ማለት ነው። እዛም ብቻ አይደለም ሌሎች ቦታዎችንም ያሰጋል ተብሏል። በርካታ የሆነ ውድመት፣ ቢሊዮን ዶላር የሚገመት ውድመት እንዲሁም ሞትም እያስተናገዱ እንዳሉ ነው መረጃው የሚያሳየው። ይህ መረጃ ምን ይመስላል የሚለው ከናንተ ጋር ፈትሸው ወደናል። አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። ሮማን ጸጋይ ነኝ ካክሶም ቲዩብ ሰናይ

ትናንት በተነጋገርነው መሰረትም አለማችን የአንበሳ መንጋጋ ውስጥ እንደገባች ተፈጥሮ አብዮት እናስነሳባት ይህም ደግሞ ለእግዚአብሔር ቃል አለመታዘዛችን እንደሆነ ፈትሸን ነበረ ማለት ነው። ወደ ቤተሰቦቻችን አሁንም ታዲያ ከዛው ጋር ተመሳሳይ፣ እንዲሁም ደግሞ በጣም አስፈሪ የሆነ ክስተት ተከስቷል። ሜሊሳ በጃማይካ ማለት ነው ሀሪኬን ሜሊሳ የተባለች እናት የተነሳችው፣ እንግዲህ በሴት ፆታ ነው እየጠሯት ያሉት ይህንን ንፋስ ማለት ነው። አጠቃላይ ጉዳቱ ኢኮኖሚና ማ ማህበራዊ ቀውስ ምን አስከትሏል የሚለውን ነው የምፈትሸው። በቪዲዮ ግን እንዳየሁት በጣም ነው የሚያስፈራው ማለት ነው ለማየት እንኳን ማለት ነው። እና እዛ አካባቢ ላሉ ሰዎች የእውነት ከልባችን ልንጸልይ ይገባል ለራሳችንም ጭምር ማለት ነው። እንደተነጋገር ነው ተፈጥሮ በጣም አብዮትን እያስነሳ ነው። ስለዚህ ይሄ ሃሪኬን በአትላንቲክ ባህር ውስጥ ነው ሲጀምር የጀመረው ማለት ነው። ግን በጃሜይካ ታሪክ ውስጥ ይሄ በጣም ከፍተኛው እንደሆነ ነው እየተነገረ ያለው የንፋስ ታዲያ የዘርፉ ልሂቃን እንደሚሉት እጅግ በጣም ከፍተኛ እንደሆነ ጃማይካን በታሪክ ዋስ መዝግባ የማጠቀው ነው ተብሏል፣ ማለት ነው። ይሄ በአትላንቲክ ባህር ውስጥ የተነሳው ካታጎሪ አምስት ብለው መድበውታል። አምስተኛ ደረጃ ካታጎሪ ፋይፍ ብለውታል። የንፋሱ ፍጥነት 185 ማይል በሰዓት ይህ ማለት 295 ኪሎ ሜትር በሰዓት ነው፣ ይምዘገዘግ የነበረው በኪንግስተን የጃማይካ ዋና ከተማ ማለት ነው። በዛና አካባቢው ነው ይህ ነገር የተከሰተው። ይህ ክስተት የጃማይካ ታሪክ ውስጥ ከተመዘገበው እጅግ በጣም ዘግናኝ ዲዛስተሮች አንዱ ነበረ። በኪንግስተን እና በአካባቢ የተከሰተው እጅግ በጣም የሆነ ምስቀልቅል ነገር ነው። በጣም በርካቶች እንደተጎዱን እየተነገረ ያለው ከትላንት በስቲያ ምልክት ቢታይ ትላንት ነው በጣም የመጨረሻ የባሰው እና ፍጥነቱ የሚጨምረው። በርካታ የሆኑ የሚዲያ ምንጮችም እንደሚነግሩን ደግሞ ክስተቱ እጅግ በጣም አደገኛ እንደሆነና በርካታ ነገሮችን እንዳወደመ ነው። እንግዲህ ሞት እንዳለ ተነግሯል። ግን አህዙ በየደቂቃው በየሰዓቱ ስለሚጨምር ቁጥሩ ይሄን ያህል ነው ብሎ ለመናገር ይከብዳል። ምክንያቱም ይህ መረጃ እናንተ ጋ እስከሚደርስ ድረስ ቁጥሩ ላሻቅብ ስለሚችል ማለት ነው ግን ሞትም እንደተመዘገበ ነው የተነገረ ያለው። ክስተቱ በቀን በሰዓት ውስጥ ማለት ነው። በጃማይካ ሳውዝ ወይስት ክልል አካባቢ እነ ኪንግስተን በጠቅላላ ነው የመታው ማለት ነው። ዋናው ከተማውን ጨምሮ ኒው ሆፕ አካባቢም ደርሶ ነበረ። ጥንካሬው 185 ማይል ነው። ደቡብ ምዕራብም እንደሚሄድ ነው ባለሙያዎች የተናገሩ ያሉት ማለት ነው። አሜሪካ ብሔራዊ ሀሪኬን ማዕከልም ኤንኤችሲ በቀዝቃዛው ባህር ላይ ካታስትሮፊክ የሚያስከትል ጉዳትና ና የህይወት ከፍተኛ የሆነ ስጋት አሁንም እንደቀጠለ ነው መረጃው የሚያሳየው። ይህ ሀሪኬን በአትላንቲክ ባህር ውስጥ ተመሳሳይና ከፍተኛ ጥንካሬ ያለው እንደገና ሌሎች ነፋሶችም እንደሚነሱ የተነገረ ነው። እንዳልኳቸው የጉዳቱ ግምገማ ከክስተቱ በኋላ ነው የተጀመረው። እንግዲህ ምን ያህል ጉዳት ምን ያህል ሞት አድርሷል የሚለውን ነገር ግን የተወሰኑ መረጃዎች በጃማይካ መንግስትና በዓለም አቀፍ ድጋፍ ተቀናብረው መረጃዎች እየወጡ ነው። በኪንግስተንና በአካባቢ ውስጥ የተከሰተው በተለይ ደግሞ በንፋስና በተለያየ ደግሞ አብሮ ጎርፍም እንደነበረ ነው የተነገረው። አሁን ላይ ከደቡብ በተሻለ አንዳንድ ቦታዎች ላይ ከባድ ባይባልም ግን ደግሞ በቀጣይ ቀናቶች በጣም ስጋት እንዳለ ነው የተነገረው። በኪንግስተንና በአካባቢ ውስጥ በጣም ከፍተኛ ሆኗል። እንግዲህ 185 ማይል በሰዓት ማለት እንዳለ ፎቆችን አንስቶ የመወርወር አቅም ራሱ ያለው ነው ማለት ነውና ያዎች ከተሞች በጣም በርካታ የሆኑ ቤቶች ንግድ ቤቶችም መኖሪያ ቤቶችም እንዳልነበሩ ወደ ፍርስራሽ እንደተቀየሩ ነው የሚያሳየው። ድምፁ ራሱ በጣም ይረብሻል፣ ቪዲዮን ራሱ ብታዩት ማለት ነው። ዛፎች እየተንቀሳቀሱ ነበረ። ዛፎቹን እየነቀለ ወደ መንገድ ሲወረወር ነበረ። በኪንግስተን ውስጥ በተለይ በጣም በርካታ ዛፎች ሲወድቁ ታይተዋል። የኤሌክትሪክ መስመሮችም ሙሉ ለሙሉ በሚባል ደረጃ ተበላሽተዋል። በጃማይካ ዙሪያ እንግዲህ አምስት መቶ ሰላሳ ሺህ የሚሆኑ ሰዎች የኤሌክትሪክ መስመር ተቋርጦባቸዋል። ግንኙነት ሙሉ ለሙሉ ጠፍቷል ማለት ነው። ቴሌፎን፣ ኢንተርኔቶች መስመሮች በጣም ተቆርጠዋል። የኢንተርኔት ግንኙነት 42 የሚሆነው እንዳልነበር ሆኗል። እየሰራ አደለም። በኪንግስተን ብዙ ሰዎች እየተገናኙ አደለም። በጣም ጭንቅ ውስጥ እንዳሉ ነው መረጃ የሚያሳየው ማለት ነው። በኪንግስተን አካባቢም እንግዲህ የጎርፉ ውሃ እስከ 13 ጫማ ወይ ደግሞ አራት ሜትር የሚደርስ ባህር መካከል ውሃዎች ተፈጥረዋል። የውሃ ቤቶችን መንገዶችን ጨምሮ እንዳልነበሩ እያደረገ ነው። ደቡብ አካባቢዎችም እንደ ስትሪት ኤልሳቤት ፓርት የሚባለው የጎርፍ ውሃ ከፍተኛ የሆነ የባህር ደረጃ ላይ እንደደረሰ ነው። ይህ ኤልሳቤት ስትሪት የሚባለው ማለት ነው እየተገለጸ ያለው በኪንግስተን አካባቢ በጣም በርካታ የሆኑ ሰዎችም እንደጠፉ ነው እየተነገረ ያለው በጣም ድንጋ ጥያቄ ውስጥ ነው ያለው። በርካታ የከተማው ህዝብ ማለት ነው እንግዲህ በአንድ ሳምንት ውስጥ በጣም ከፍተኛ የሆነ የጉዳት መጠን እንደሚመዘግብ ነው እየተነገረ ያለው ነው። በተለይ ደግሞ መንገድ ውስጥ በጣም እንደተጎዱ ነው የተነገረው። መንገድ ውስጥ ደግሞ ይሄ እየተነቀሉ የሚመጡ ዛፎች በተለይ በጣም ከፍተኛ የሆነ ጫና አድርገዋል። መንገድ ላይ አጋዦችን እንዲሁም ነፍስ አድን ሰራተኞችን እያገዱ ያሉት መንገድ ላይ የሚወዳድቁ ቤቶች እና ዛፎች እንዲሁም ሌላ ቁሳቁሶች ናቸው ማለት ነው። በተለይ ደግሞ ኪንግስተን ዋናው ከተማ ከፍተኛ

እቃዎች ንፋስ የሚያመጣቸው እቃዎች ተጠራቅሞበታል ማለት ነው። በጣም ከፍተኛ ሆነ ድንጋጤ ነው የተፈጠረው። አካባቢው በከፍተኛ ሁኔታ ኤንቫይሮንመንታል ዳሜጅ ደርሶበታል። የበረዶ ሰባሪ መርከቦችም እንደተጎዱ ነው እየተነገረ ያለው። በኪንግስተን አካባቢ የበረዶ ሰባሪ መርከቦች ተጎድተዋል። በተለይ በደቡብ አካባቢዎች የበረዶ ሰባሪ መርከቦች እንደተጎዱ ማለት ነው። እንዳልኳችሁ የሞት እና የጉዳት ዝርዝሩ ለጊዜው ወዲያው ንፋሱ እንደተነሳ ሶስት ሰዎች ነበሩ የሞቱት ከዛ የተሰወሩ ማሉ አሉ ከክስተቱ በኋላ በጣም በርካታ የሆነ ሞት እንደተመዘገበ ነገር ግን ቁጥሩ እያሻቀበ እንደሆነና አሁን ለአሀዞን መናገር እንደማይቻል ነው የተነገረው። ከክስተቱ በኋላም ሰዎች ትንሽ ትንፋሽ ሲያገኙ ግን አካባቢያቸው ላይ የነበሩ ቤተሰቦቻቸው፣ የቀረቡ ሰዎች፣ የሚያውቋቸው ሰዎች እንደተጠፋፉ ነው የተነገረው። ስለዚህ በአጠቃላይ በካሪቢያን ወደ ሰባት የሚሆኑ ሞቶች እስካሁን ተመዝግቧል ማለት ነው። በጃማይካ ሶስት፣ በሀይቲ አንድ፣ በዶሚኒካ ሪፐብሊክ ደግሞ ሌላም ተጨማሪ ሰው ሞቷል ማለት ነው። ኢኮኖሚ ከፍተኛ የሆነ የኢኮኖሚ መንኮታኮት ሊገጥማት ይችላል ተብሏል። የጃማይካ መንግስት፣ አጠቃላይ ጉዳቱን ምንድን ያለው በቢሊዮን ዶላሮች እንደሚገመት ነው የተናገረው። ስፔሲፊክ ቁጥሩን ዶላሩ መጠን ምን ያህል ነው ባይባልም ቢሊዮን ዶላሮች እንደሚገመት ግን ተነግሯል። እንግዲህ ይሄ አደጋ ካቆመ በኋላ ነው ትክክለኛው ግምት የሚወጣው። ምክንያቱም አሁንም አስጊ ላይ ነው ያለው ከተማው ማለት ነው። በኪንግስተንና አካባቢ ውስጥ የአየር ንብረት በተለይ ደግሞ በቤቶች በግንባታዎች ከፍተኛ የሆነ ውድመት ነው የገጠማቸው። 1988 የጅልበርት ሃሪኬን በነገራችን ላይ በ1988 እንደዚህ አይነት አደገኛ የሆነ ሃሪኬን ተከስቶ ነበረ። እና በዛ ጊዜ 10 ቢሊዮን ዶላር ነበረ ወጪ ያወጡት በንፋስ የተጎዱ አካባቢዎችና እና መሰረተ ልማቶች 10 ቢሊዮን ዶላር ነበር የፈጀው በ1988 ማለት ነው። ይሄ ደግሞ እንግዲህ ከፍተኛ ተብሎ ነው የተመዘገበ ያለው ማለት ከዚህ በላይ ይሆናል ሚያስተናግዱት ውድመት ማለት ነው። እና በቀጣይም የሚነሱባቸው ቦታዎች እንዳሉ ተነግሯል። የአሜሪካ መንግስትም ድጋፍ እንደሚጀምር ተናግሯል። የአሜሪካ ወታደራዊ ኃይሎች መርከቦች፣ አየሮች ወደዛ ለደህንነት እንደሚሄዱ ነው እየተነገረ ያለው። የጃማይካ መንግስትም የጉዳቱን ግምገማ ድረገጹ ላይ እንደሚያወጣ እና ለሁሉም እንደሚያስተላልፍ ተናግሯል። በኪንግስተን አካባቢ የጉዳት ፎቶዎች፣ ቪዲዮዎች በሰፊው እየተሰራጩ ነው ያሉት። አጠቃላይ ጉዳቱ በጃማይካ ዙሪያ ብቻ 15 ሚሊዮን ሰዎች እንደተጎዱ ዙሪያ ያሉ ብቻ ናቸው እንጂ ሌሎችም አሉ ማለት ነው። አንድ ሚሊየን ሰዎች ተጎድተዋል። በኪንግስተን እና በአካባቢ ውስጥም በጣም በርካቶች እንደተጎዱ እየተነገረ ነው። ምንም እንኳን ሀዞባ አይነገርም የክስተት የአትላንቲክ ባህር ውስጥ ነው የጀመረው ከዛ ከፍተኛ የሆነ ጥንካሬ የነበረው የአየር ሁኔታ ባለሙያዎችም ይህንን በአየር የሚነዳ ከኋላ ደግሞ ቀለም ያለው የሚመስል ነው ብለዋል። በጣም ዘግናኝ ነበረ ክስተቱ። በጃማይካ መንግስት አጠቃላይ ጉዳቱም በቀን እንገልጻለን በድረገጻችን ሲል ተናግሯል። በኪንግስተን አካባቢም የተገኘው በተለይ በንፋስ በተለያዩ ቁሳቁሶች እንደተረበሸ ነው እየተነገረ ያለው። የክስሳት እንግዲህ በጃማይካ ታሪክ ውስጥ የተመዘገበው እጅግ በጣም አንደኛና ከባድ ተብሎ ነው። በተለይ ሶስት ሰዎች መጀመሪያ ላይ ከሞቱ በኋላ ወዲያው ነው እየጨመረ የሄደው ማለት ነው። እንደጀመረ ሶስት ሰዎች ሞቱ፣ ከዛ እየባሰበት ስፒዱን እየጨመረ ሄደ ማለት ነው እና ቀጣይ ደግሞ ሀሪኬን በየት አካባቢ ነው፣ እዛው አካባቢው ላይ ብቻም ሳይሆን ርቆም እንደሚል ነው እየተነገረ ያለው። ሌሎች መረጃዎችም እንዳወጡት እነዚ ኒውዮርክ ታይምስ እና አልጀዚራ፣ ዩኤስኤ፣ ቢቢሲ፣ ኤንፒአር፣ ፎክስ ዌዘር፣ ዌዘር ዶት ኮም ይህንን መረጃ አውጥተውታል። እና በቀጣይም ከፍተኛ ስጋት እንዳለ ተነግሯል። ዓለም አቀፍ ድጋፍ ዝርዝርም ሞጥቷል አሜሪካ ይሆናል ለካናዳ እና ዩኬ ድጋፍ ለመስጠት ቃል ገብተዋል። የአሜሪካ ወታደራዊ እርዳታም ተዘጋጅተዋል። መርከቦችም ጀቶችም እንዲሁ ተዘጋጅተዋል። የጃማይካ አውሮፕላን ማረፊያም ኖርማን ማሌ በአንድ ሳምንት ውስጥ በርካታ የሆነ መስተንገዶ ሊጠብቀው ይችላል ተብሏል። የኢንተርኔት ግንኙነት ደግሞ በመቋረጡ በጣም ብዙ ነገሮች እየተስተጓጎሉባቸው እንደሆነ ነው እየተነገረው እንዳልኳቸው ግምታዊ ወጪው ቢሊዮን ዶላር ቢገመትም ትክክለኛ ቁጥሩ በቀናት ውስጥ እናሳወቃለን ጉዳቱን ብለዋል። 1988 ሀሪኬን ጁልበርት 10 ቢሊዮን ዶላር ጋር ማነጻጸር ይቻላል። ያሁኑ ግን ከዚህ በጣም የከፋ ስለሆነ ሲሉ ነው ምላሽ የሰጡት፣ የጉዳቱን መጠን ሲጠየቁ ማለት ነው። እንግዲህ በአትላንቲክ እና በሌሎች አካባቢዎች የሚከሰቱ ሀሪኬኖች እንዳሉ እየተነገረ ነው። ትናንት በአትላንቲክ ባህር እና ካሪቢያን ሌሎችም አካባቢዎች እንደ ፓሲፊክ ውስጥ የተከሰቱ ደግሞ የሚመጡ ከዚህ በኋላ የሚመጡ ከፍተኛ የሆኑ ሀሪኬኖች እንዳሉ ነው እየተነገረ ያለው። ይህ መረጃ ከአስተማማኝ ምንጮች ነው ያገኘ ነው። ኤንች ሲም፣ ጂቲ ሲም፣ ቢቢሲም፣ ሲኤንኤን እና ሮይተርስ ዌዘር ዶት ኮም በጣም በርካቶች እየዘገቡት ነው። በጃማይካ የተከሰተውን ዋናው ሀሪኬን እንደሆነ ተናግረዋል። ከዛ ግን ይሄ ሀሪኬን ሌሎችን ቦታዎች እንደሚያጠቃ ነው የተነገረው። በካሪቢያን አካባቢ በፓሲፊክ ባህር ውስጥ ታፊዮን ትራሚ በቬትናም በፊሊፒንስ አካባቢ እንደሚከሰት ነው እየተነገረ ያለው ማለት ነው። ሌሎች ምልክቶች እየታዩ ነው። በነገራችን ላይ ከላይ በዝርዝር በጠቀስኳቸው ሀገራት ላይ ምልክቶች እየታዩ ነው። በቀጣይ በጣም እንደሚያስፈራ ተነግሯል። ከባድ ጉዳትም ደግሞ እስካሁን ያደረሱ አሉ ለምሳሌ ጃማይካ ያልተናነሰም አደጋ የደረሰባቸው ሀገራት እንዳሉ ነው መረጃው እያስነበበ ያለው ማለት ነው። ውድ ቤተሰቦቻችን እንግዲህ በርካቶች ደግሞ ከታላቁ ከመጽሐፍ ቅዱሳችን ትንቢት ጋር እያገናኙት ነው ያሉት። በጣም በርካቶች በኤክስ ላይም እያወሩበት ነው ማለት ነው። ምድር እንዳረጀች፣ መጨረሻችን እንደደረሰ ነው በርካቶች እየተናገሩ ያሉት እንደዚህ አይነት መረጃዎችን በነገራችን ላይ ስናደርሳችሁ ሁልጊዜም እንደምንለው ለፍርሃት አደለም፣ እኛ እንድንነቃና ጊዜችንን እንድንዋጅ ነው። እኛ የምንፈራው ነገር የለም። የሚያስፈራን ነገር ኃጢአት ነው፣ ወንጀል ነው፣ ነውር ነው። ስለዚህ ከእንደዚህ አይነት ነገሮች ራሳችንን ለማጽዳት ተፈጥሮ እንኳን እየተናገረን ያለው ምድር እንኳን ቁጣዋን እያሰማች ነው ያሉ። ተፈጥሮ ለሰው ልጅ አልታዘዝ ብሏል ማለት ነው። ተፈጥሮ አብዮትን ያስነሳበት ምክንያት የሰው ልጅ ምድር ላይ በሚያደርገው ነውር፣ ሀጢያትና ወንጀል ነው፣ ሌላ ምንም አይደለም። የካርበን ልቀትን ብትሉ የሰው ልጅ ባመጣው ነገር ነው። ከእግዚአብሔር የተላከ መቅሰፍትን ብትሉ ስለ ሀጢያታችን የተከፈለን ደሞዝ ነው። እንደውም እግዚአብሔር እግዚአብሔር ስለሆነ ነው እንጂ እስካሁን በምናደርገው ነገር ከምድረገጽ በጠፋን ነበረ። እግዚአብሔር ግንቻ አምላክ ስለሆነ ምልክቶችን፣ ግሳጼዎችን እያደረገልን ነው ያለው ጊዜ እየሰጠን ያለው። ና ለንስሐ የተሰጠንን ጊዜ በአግባቡ ብንጠቀምበት የተሻለ ነው። ማለት ወዳለ ዱቤት ሰዎቻችን በተጨነቁ ነፍሶች ሁሉ እግዚአብሔር ይድረስላቸው። ለሞቱት ነፍስ ይማር። አብራችሁን ስለነበራችሁ እጅግ አድርገን አመሰግናለን። በቀጣይ መረጃ ደግሞ እስከምንገናኝ ቆዩልን።